ዝምታ መስማማት ሊሆን ይችላል? ከፀሐይ ከዝናብ ከብርዱ ትጠለሉበት ቋሚ አድራሻችሁ ሆኖ ትታወቁበት ሕልማችሁ እርሱን ማግኘት ብቻ ሆኖ ለማግኘት ስትታትሩ የመክሊታችሁን ሳትኖሩ እንዳትቀሩ። መሠረታዊ ፍላጎታችሁን ቤት አትጡ አንጣ። የራሳችሁ ቤት ይኑራችሁ፣ ይኑረን። ተከራይም ከሆናችሁ የሚስማማችሁን አከራይ አያሳጣችሁ። ዶክተር ትግስት አከራይ ናቸው። ተከራይ ወይዘሮ አብ ቢልክሽ ይከፍሉት የነበረው 2000 ብር ኪራይ ላይ 3000 ብር መጨመሩን አሳወቋቸው። ካልሆነ ይልቀቁ አሏቸው። በ2004 ዓመተ ምህረት የሆነ ነው። እሺ እጨምራለሁም ሳይሉ እምቢ እለቃለሁም ካንደበታቸው ሳይወጣ እንዲያው ዝም አሉ። መኖር ቀጠሉ። የተባለው ጊዜ ሲደርስ አከራይ የተጨመረውን ኪራይ እንዲከፍላቸው ጠይቀዋል። እርሳቸው ግን ሳይስማሙ ቀርተዋል። አከራይ አስቀድሞ ኪራይ መጨመሩን ማሳወቁ ከግምት ገብቶ የተከራይ ዝምታም ከእሽታ ተቆጥሮ ጭማሪውን ሊከፍሉ ይገደዱ ይሆን? አድማጮች ምን ትላላችሁ? ሰበርስ ምን ወስኖ ይሆን? አሁን ተመጥኖ ይቀርባል። ሰላም በቤታችን በመንደራችን በሀገራችን ይስፈንልን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሀዘን ላይ ጥሎ ደግሞ ሌላ ማጣትን እንዳመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ከሳሽ በክሳቸው ላይ ተከሳሽ ቤቱን ተከራይቶ የነበረው ለሶስት ወራት መሆኑን የተጠቀሙበትን የመብራትና ውሃ ከፍለው ቤቱን ለማስረከብ ግዴታ የገቡ ቢሆንም ፈቃደኛ ባለመሆናቸው ቤቱን እንዲለቁ፣ የማይለቁ ከሆነ ደግሞ በየወሩ ብር 5000 እንዲከፍሉ ማስጠንቀቂያ የሰጡ መሆናቸውን ገልጸዋል። ይሁን እንጂ ተከሳሽ ቤቱን ያለቀቁላቸው በመሆኑ የሁለት ወር ከአስር ቀናት ውዝፍ ኪራይ ብር 13499 እንዲከፍሉና ቤቱን እንዲያስረክቧቸው ዳኝነት ጠይቀዋል። ተከሳሽ በበኩላቸው የኪራይ ውል መኖሩን ሳይክዱ የቤቱ የኪራይ መጠን ብር 5 ሺ የተባለው ማስጠንቀቂያ ግን ከከሳሽ ህጋዊ ወኪል ያልተሰጣቸውና አስገዳጅነት የሌለው በመሆኑ ክሱ ውድቅ ሊደረግ ይገባል በማለት መልስ ሰጥተዋል። ፍርድ ቤቱም ማስጠንቀቂያውን የሰጡት የከሳሽ ጠበቃ በወቅቱ ህጋዊ ውክልና ያልነበራቸው ቢሆንም ጭማሪው የአከራይ ፍላጎትም መሆኑን ተከሳሽ እንዲያውቁ ተደርጓል ሲል ደምድሟል። የኪራይ ጊዜው ካለቀ በኋላ የኪራይ ግንኙነት መቀጠል የኪራይ ውሉን ላልተወሰነ ጊዜ እንደታደሰ እንደሚያስቆጥረው የፍትሐብሔር ሕግ ቁጥር 2908 ንዑስ ቁጥር 1 መደንገጉን፣ ህጉም አከራይ በፈለገ ጊዜ ቤቱን የማስለቀቅ መብት ያለው ስለመሆኑ የፍትሐብሔር ሕግ ቁጥር 2966 ላይ የደነገገ መሆኑን አክሎ ተከራይ ቤቱን እስከሚያስረክቡ ጊዜ ድረስ በየወሩ የኪራይ ብር አምስት ሺህ እንዲሁም የተጠቀሙበትን የመብራትና የውሃ እንዲከፍሉ ወስኗል። በውሳኔው ቅር የተሰኙት ተከራይ ለፌዴራል ከፍተኛ ፍርድ ቤት የይግባኝ ቅሬታቸውን ቢያቀርቡም ፍርድ ቤቱም ሳይቀበላቸው ቀርቷል። እርሳቸውም የይግባኝ ቅሬታቸውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርበዋል። የሰበር መዝገብ ቁጥር 968 58 ተከፍቶና ግራ ቀኙ በጽሑፍ ተከራክረው ህዳር 26 ቀን 2007 ዓ ም ውሳኔ ተሰጥቷል። ሰበር ግን ምን ወስኖ ይሆን ይህ ጉዳይ በቅጽ 17 ታትሞ ስለወጣ ሙሉን የክርክሩን ሂደት እንድታነቡት አደራይ ላስቀድም ሰበር ከራይና ተከራይ መጀመሪያ የነበራቸው የሶስት ወር የኪራይ ዘመን አብቅቶ ተከራይ ቤቱን መጠቀም መቀጠላቸው መረጋገጡን ይህም የኪራይ ውሉ ላልተወሰነ ጊዜ እንደታደሰ እንደሚያስቆጥር የፍታብር ቁጥር 2968 ንዑስ ቁጥር አንድ ድንጋጌን ጠቀሰም በዚህ ችሎት መታየት ያለበት አብይ ነጥብ ተከራይ ሊከፍሉት የሚገባው የኪራይ ገንዘብ ምን ያህል ነው የሚለው ነው ያለው ሰበር። ተከራይ የጭማሪ ማስጠንቀቂያው ከአከራይ ህጋዊ ወኪል አልተሰጠኝም በማለት ቢከራከሩም የኪራዩ መጠን እንዲጨምር የተደረገው በአከራይዋ ፍላጎት መሆኑን ተከራይም ከማስጠንቀቂያው በኋላ ይህንን ያወቁ መሆኑን በማስረጃ ተረጋግጧል። አላለም ቀድሞ የነበረውን የውል ዘመን ለማስረዘም ወይም ለማሻሻል ወይም ተጨማሪ ውል ለማድረግ ከተዋዋዮች አንደኛው ወገን ያቀረበውን ማስታወቂያ በዝምታ ብቻ ለመቀበል ይቻላል በማለት የፍትሐ ብሔር ሕግ ቁጥር 1684 ንዑስ ቁጥር 1 ይደነግጋል። ያለው ሰበር የኪራይ መጠኑ መጨመሩን እያወቁ ቤቱን መጠቀም መቀጠላቸው በዝምታ መስማማታቸውን ያሳያል፣ ኪራዩን ለመክፈል የማይገደዱበት ህጋዊ ምክንያት የለም በማለት የስር ፍርድ ቤትን ውሳኔ ተቀብሎታል። ይክፈሉ ሲል ወስኗል። የሕግ ትርጉም የተሰጠበት ጉዳይም ይሆነም አንድ ቤት የተከራየ ሰው የኪራዩ ዘመን ሲያልቅ አከራዩ ኪራዩን መጨመሩን ማስጠንቀቂያ ከሰጠውና ተከራዩ ዝም ብሎ ቤቱን መጠቀም ከቀጠለ አዲሱን የኪራይ ተመን ተከራዩ እንደተቀበለው የሚቆጠር ስለመሆኑን ያለው። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሀዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ነበሩ።